መቀበል። ይህንን ርዕስ ማብራራት ከመጀመሪያ በፊት እውነተኛ የሆኑና ሀሳቡን በይበልጥ አጉልተው ሊያሳዩ የሚችሉ ታሪኮችን አካትቻል። በመጀመሪያው ቪዲዮ ስር ያለው መቀበልና አሁን በዚህ ቪዲዮ የማቀርበው መቀበል አንድነትም ልዩነትም አላቸው። በመጀመሪያው ያለው መቀበል ፈተና እንደመጣብን ተጋፍጠን መወጣትን ሲያሳይ፣ በዚህ ቪዲዮ ስር ያለው መቀበል ግን ለጊዜው ሊወገዱ ያልቻሉና ችግሮችን ተቀብሎ ችግሩ እያለ እንዴት ደስተኛ ሆኖ መኖርና መስራት እንደሚቻል ማሳየት ነው። የወደድከውን ካላገኘ ያገኘ የሆን ውደድ እንደሚባለው ነገሩ ግልጽ የሚያደርጉልን ጥቂት ታሪኮች ቀጥሎ እንመልከት። ሰዓቱ ከምሽቱ ሦስት ሰዓት ተኩል ገዳማ ሆኗል። እንደ ወትሮ ሁሉ የምትሰራበት ሱቅ ዘግታ የምትመለሰው ወጣት በጊዜ ወደ ቤት ለመግባት በጥርፊያ ላይ ናት። ይሁንና ከፊቷ የሚመጣውን ሰው ማንነት፣ በእጁ የያዘውን ነገር ግን ልብ አላለችም። ከጥቂት እርምጃዎች በኋላ ከፊት የሚመጣው ሰው አንዳች ነገር ወደ እርሷ ሲደፋ ለመመልከት ብትችልም የነገሩን ምንነት ግን ለመለየት አልቻለችም ነበር። ይሁንና ይሰማት የጀመረውን ከፍተኛ የሆነ የማቃጠል ስሜት ለመቋቋም አልቻለችም። ለመጥረግ ስትሞክር ፊቷ ላይ ያለው ቆዳና ስጋ እሳት እንደነከው ላስቲክ እየተበጣጠሰና እየተንጠባጠበ መውረድ ጀመረ። እጅግ ከባድና ሊቋቋሙት የማይችሉት ህመም በሰከንዶች ልዩነት ነገሮች ተቀየሩ። በአስቸኳይ ህክምና ወደምታገኝበት ቦታ ተወስዳ ህመሙን ለማስታገስና የጉዳት መጠኑን ለመቀነስ የተለያዩ ህክምናዎችን ከሀገር ውስጥ እስከ ውጭ ሀገር ድረስ ተደረጉላት። በህክምና ማስረጃው መሰረትም የተደፋባት ሰልፈሪ ካስድ የተባለ መርዘኛ የመኪና ባትሪ ማንቀሳቀሻ ኬሚካል ሲሆን በደረሰበት ቀጠሉ አብዛኛው የፊቷ ክፍሎች ማለትም አፍንጫዋ፣ የአይኗ ቆቧ፣ ከንፈሯ እና ሌሎችም የደረቷ የቆዳ ክፍል ከፍተኛ ጉዳት የደረሰበት መሆኑን ማወቅ ተችሏል። በዚህም ከፍተኛ ህመምና የስቃይ ጊዜዎች ከማሳለፏ በተጨማሪ ሊካስ የማይችል ስነልቦናዊ ጉዳት አስተናገደች። የተለያዩ ህክምናዎችንም ያደረገች ሲሆን በስተመጨረሻም የውበት ቀዶ ጥገና ኮስሞቲክ ሰርጀሪ ተሰርቶላታል። በዚህም የተለያዩ ዶክተሮች ረዥም ጊዜ የወሰደ ተደጋጋሚ ቀዶ ጥገና አድርገውላታል። ህክምናውን ውስብስብ የሚያደርገውና ቀዶ ጥገናው በላይ እጅግ ከባድ የሚሆነው ተጎጇ የደረሰባትን ጉዳት አምና እንድትቀበል ማሳመኑና የሚደረግላት ህክምና የቱንም ያክል የተሳካ ቢሆን የተፈጥሮ መልክና ውበት ሊመልስ የማይችል መሆኑን አምና እንድትቀበል ማድረግ ነው። በህክምና የሚቻለው ሁሉ ተደርጎ መልኳ ባይመለስ እንኳን አዲሱ መልኳን ተቀብላ እንደ ማንኛውም ሰው ደስተኛ ሆና እየሰራች መኖር የምትችል መሆኑን ማሳመኑ ብዙ ጊዜ የሚወስድ ነው። ከጊዜ በኋላም ይቺ ወጣት የደረሰባትን ተቀብላ በራስ መተማመኗን ማጎልበት ትችላለች። በአሁኑ ሰዓትም ጋብቻ መስርታ የአንድ ልጅ እናት ስትሆን ሥራዋንም እየሰራች በደስታ መኖር ላይ ናት። ብዙዎቻችን ራሳችን ይሁን ከራሳችን ውጭ በሆነ ምክንያት አካላዊና ስነ ልቦናዊ ጉዳት ደርሶብን ይሆናል። የደረሰውን ጉዳት አስተካክሎ ወደነበረበት ቦታ ሊመልሱ የሚችሉ የተለያዩ መንገዶችን ሞክረን ባለመሳካቱ እንደ ቀድሞ ካልሆንኩ መኖር አልችልም፣ ሞት ይሻለኝ ነበር እያልን ላለን ሰዎች ይህ ትልቅ ትምህርት ይሆናል። ምናልባት የገጠመን ችግር በአንድ መድኃኒት ወይም ቀዶ ጥገና የሚድን ይሆናል። አስፈላጊ የሆነ እምነት ስርዓት በመከተል ላይመለስ ማስወገድ የሚቻል ችግር ይሆናል። አሁን ትኩረት ሰጥቼ የማውረው ችግሩ ሊወገድ ካልቻለስ የሚለው ነው። የደረሰብንን ሊወገድ የማይችል ችግር ቢሆን እንኳን አምኖ መቀበል ራሳችን በማሳመንና ና ደፍሮ በመውጣት ደስተኛ ኑሮን መቀጠል ይቻላል። አንዳንድ ጊዜ ደግሞ የመጣብንን ችግር ምንም ሳናደርገው ወደ ዘወትር ስራችን በመመለስ በጊዜ ሂደት ራሱ የሚስተካከል ወይም የሚድን ይሆናል። ከዚህም ቢብስ ችግራችን ፈጽሞ በምድራዊ ኃይል ሊድን የማይችል ግን ከመኖር ከመስራት፣ በጠቅላላ የጎደለው ጎርዶ ባለው ክፍተት ከመኖር የሚከላከል ላይሆን ይችላል። ነገር ግን ችግሩን በመቀበል አለመቻል በዚያው ልክ መፍትሄውም ሰውሮብና፣ ችግሩን እንደ ችግር ያልተቀበለ ሰው መፍትሄውን ማግኘት ይቅርና ማሰብ እንኳን አይችልም። በዚህም የተነሳ ብዙ ከሀገር አልፎ ለዓለም ሊጠቅሙ የሚችሉ በእጆቻቸው የብዙ ግሮች ቁልፍ ያላቸው ሰዎች ተቆልፎባቸው በድንኳናቸው ብቻ ተወስነው እንዲቀሩ ሆነዋል። መዳን እየቻሉ ሞተዋል። ሰርተው መብላት እየቻሉ የሌሎችን እጅ እየተመለከቱ እንዲኖሩ ተገደዋል። ይህ እጅግ አሳዛኝ ነው። በዚህም የተነሳ ለዓላማ ተፈጥረው እንዲሁ ባክ ነው የቀሩትን ቤት ይቁጠራቸው። መቀበል ስል አንድን ችግር አሜን ብሎ ተቀብሎ እጅና እግርን አጣጥፎ ምንም ሳያደርጉ ስለመቀመጥ እያወራው እንዳልሆነ ሁሉም ሰው እንዲገነዘብልኝ ይፈልጋለሁ። እኔ መቀበል የምለው በሕይወታችን የሚገጥመውን አንዳንድ ችግሮች በእኛ አቅም የማይፈቱ ለመስተካከል ረጅም ጊዜ የሚፈልጉ አሊያም ለዘለቄታው ከኛ ጋር የሚቆዩ ሊሆኑ ይችላሉ። እነዚህን አይነት ችግሮች መቀበል የግድ አስፈላጊ ነው። ምክንያቱም አንዳንድ እውነታዎች በመቀበል ብቻ የሚታለፉ ስለሆኑ ነው። ለሁሉም ችግር መፍትሄ አለው። ለችግሩ መፍትሄ መፈለግ የሚቻለው ግን ችግሩን በመቀበል መፍትሄ እንዳለው በማመን ነው። ለምን እንዲህ ሆነ ለምን በእኔ ላይ ደረሰ? እናንተና ነፃ ሆኖ እኔ እንዴት ተቸገራለሁ? እግዚአብሔር ምን በድየው ነው ይህን የሰጠኝ? የሰራው ታጥያት ነው? እያልን ችግራችንን ወይም የደረሰብንን አደጋ ላለመቀበል ጥረት የምናደርግ ከሆነ የማምለጫ ቁልፉን ለማግኘት የምናደርገው ጥረት ረጅም፣ ከባድና ጊዜ የሚወስድ ይሆንብናል። ስለዚህም ማስወገድ የምንችለውን ችግር ማስወገድ፣ ልናስወግድ ያልቻልነውን ችግር ከገጠመን ችግሩ እንዳለ ሆኖ እንዴት መኖርና ደስተኛ መሆን እንደምንችል ማሰብ ያስፈልጋል። እንዲህ ሲሆን ሕይወት እየቀጠለ ችግርም ጉልበቱን እያጣ ይመጣል። ማንኛውም ነገር እኛ ካቀለልነው ይቀላል፣ እኛ ካከብድነውም ይከብዳል። ማን ያውቃል ይህን ቪዲዮ በማየት በየቤቱ የተደበቁ ሰዎች ፍርሃታቸውን አሸንፈው መውጣት ይችሉ ይሆናል። ይህን ቪዲዮ በተቻለ አቅም ለውጥ አምጪ እንዲሆን እፈልጋለሁ። በየቤቱ የተደበቁ ወላጆቻቸው ወይም እነርሱ ራሳቸው ፈተናቸውን መቀበል ባለመቻላቸው የተደበቁ ሰዎች የምታውቁ ከሆነ ይህን ቪዲዮ ሸር አድርጉላቸው፣ አበረታቷቸው፣ ጸልዩላቸው፣ ደግሞም አቅማቸው የሚፈቅደውን ድጋፍ ሁሉ ስለግሷቸው። ሁሉም ሰው ወደዚህ ምድር ራቁቱን ቢመጣም ተደብቆና ተሸሽጎ እንዲኖር ግን አልመጣም። ስለዚህ ሁኔታዎች ተመቻችቶለት ወደፊት ሊወጣ ይገባል። አንድ ሰው የሚደርስበትን ፈተና ወይም መከራ ለመቀበል እንዳይችል የሚያደርጉት ሁለት አብይ ምክንያቶች ናቸው። እነርሱ ፍርሃትና ይሉኝታ፣ ሰው ምን ይለኛል ማለት ናቸው። ብዙ ጊዜ ምን እንደምንፈራ አናውቅም ግን እንፈራለን። ነገ ምን እንደምንሆን አናውቅም ግን ለነገ ፍርሃትና ጭንቀት ይገባናል። ወደን ባላመጣ ነው ፈልገን ባልገባንበት ጉዳይ እንዲሁ በፍርሃትን እናጣለን። በመፍራታችን የምንለወጠው ምንም ነገር ላይኖር ገደብ በሌለው ፍርሃት ውስጥ እንወድቃለን። ፈተና ሲመጣ ማንንም አማክሮ አይመጣም። ከመጣ በኋላ ደግሞ የፍርሃትን መጠን አይቶ አይመለስም። የፈራ ሰው ደግሞ ያለበትን ሁኔታ አምኖ መቀበልና መጋፈጥ ብሎም ማሸነፍ አይችልም። የተለያየ ፈተናና ጉዳት ውስጥ ሁናችሁ ወደ ውጭ መውጣት በመፍራት ራሳችሁን ደብቃችሁ ያላችሁ ከፍርሃት እግረሙቅ ውሉ ውጡ። ባላችሁበት ሁኔታ ውስጥ ማድረግ የምትችሉትን ነገር አስባችሁ ለማሳካት ፍጠኑ፣ ቸኩሉ። ሕይወት በጣም አጭር ናት። ሁለተኛ እድልም ላይገኝ ይችላል። ተሸንፎ ከመሞት ባይሳካ እንኳን ለማሸነፍ እየጣሩ መሞት ክብር አለው። እኔ የምፈረው ፍርሃትን ራሱ ነው ያለው ሰው ማን ነበር? እውነት ነው። መፍራትስ ፍርሃትን ራሱ ነው። ሰው ምን ይለኛል በማለት ፈተናና ለመቀበል ሌላው ችግር ነው። በመሠረቱ አንዳንድ ሰዎች አጥንት በሌለው ምላሳቸው የሰው አጥንት ይሰብራሉ። በአስተሳሰባቸውና በንግግራቸው ሰውን ተስፋ ያስቆርጣሉ። አስበውም ይሁን ሳያስቡ በሰው ሞራልና ተስፋ ላይ ውሃ ይቸልሳሉ። የሚያቆጠቁጡን ተስፋ ከስሩ ይነቅላሉ። ከዚህ የሚያገኙት ምንም ጥቅም ሳይኖር እንኳን ይህንን ስራ ብለው ይዘው የሰው ተስፋ ያጨልማሉ። አንድ ጓደኛዬ ሲያዋራኝ ነበረ። ሆስፒታል ውስጥ እያለሁ ክትትል ያደረጉልኝ ዶክተሮች መካከል አንዱ በሌሊት ወደ እኔ መጣ። በሰዓቱ እንቅልፍ ወስዶኝ ስለነበር ከእንቅልፍ የቀሰቀሰኝና አንተ እኮ ተስፋ የለህም። ምናልባት በላይኛው ዓለም ካልሆን፣ በዚህ ዓለም ደግሞ መራመድና እንደፈለክ መኖር አትችልም አለኝ። ይህ አካልን ብቻ ሳይሆን መንፈስንና ተስፋን ይሰብር። እግዚአብሔር ይመስገን፣ እኔ ግን እስካሁን ድረስ አለው አለኝ። በሰዎች ንግግር ተሰብረው ተስፋቸውና እቅዳቸው ተሽመድምዶ የቀሩትን ቤት ይቁጠራቸው። የዚህ አይነት ገዳይ የሆነ ጥቁር ምላስ ያላቸው ሰዎችስ ስንቱን አሰናክለው ስንቱን ለመጣል ምቹ ጊዜ እየጠበቁ ይሆን? ስንቶችስ በሌሎች ጉዳት እየተሳለቅን ተጎ እጆች ከሰው እንዳይቀላቀሉ አድርገናቸው ይሆን? ደግሞስ ሰው ማለት ማን ነው? እኛ ራሳችን አይደለምን? እኛ በፈተና ውስጥ እያሉትን ሰዎች በተሳሳተ እይታ የማናያቸው ከሆነ ማን ማንን ይፈራል? ነገስ የእኛ ጣፈንታ ምን እንደሆነ ምን አውቀን ነው ሌሎች እንዲሸማቀቁ ምክንያት የምንሆነው? ሰው ማለት እኛ ነን። ሌሊት ማለዳ ውሻ ሲጮህና ሲያላዝን ሰው ሊሞት ነው እንላለን። ያ ሰው ግን እኛ ልንሆን እንደምንችል ወይም እኛንን እንደሚያካትት እንዘነጋዋለን። የታመመ ሕፃን ስናይ የሰው ዓይን ነው እንላለን። ግን የሰው ዓይን ማለት የእኛ ዓይን መሆኑን ልብ አንልም። ሌላ ጊዜ ደግሞ የሰው ነገር የሀበሻ ነገር ወዘተ እንላለን። ግን ይህ ሁሉ ነገር የሚከተለው እኛን ተናጋሪዎቹን ራሳችንን ነው። ስለዚህ ሰው ምን ይለኛል ስንባባል እያንዳንዳችን ስለ ራሳችን እየወራን መሆኑን ልብ ልንል ያስፈልጋል። በጠቅላላው በራሳችን ልናስወግደው ያልቻልነውን ፈተናዎችና ችግሮች መቀበል ለማሸነፍ የምናደርገውን ጥረት የተቃና ያደርገዋል። የለቅሶ ብዛት ፈተናን አያስቀርም፣ አያሳልፍም። ፍርሃትና ይሉኝታ የመበቀል ሂደትን የሚያከብዱ ናቸውና በዚህ ልንረታና ልንሸነፍ አይገባም። መቀበል ለማሸነፍ የሚደረግ የመጀመሪያ እርምጃ ነው። የተቀበሉ ሁሌም በማሸነፍ ጉዞ ላይ ናቸው። መቀበል ያልቻሉ ደግሞ ጉዞ ሳይጀምሩ ሽንፈትን የተቀበሉ ናቸው። አሸናፊዎች ግን መቀበልና ለማሸነፍ መጣር መለያ ባህሪያቸው ነው። በራስ የሚፈታን ችግር በራስ መፍታት፣ ገንዘብ ወይም ሳይንስ የሚፈታውን ችግር እንደየሁኔታው እያዩ ለመፍታት መጣር ይገባል። በእነዚህ ሁሉ ያልተፈታን ችግር ደግሞ መቀበል ያስፈልጋል ከሁሉ መፍትሄ ቢጠፋ እንኳን ምንም የማይሳነው እግዚአብሔር አለ ከልብ ለሚያምን በእግዚአብሔር አይን ሁሉ ቀላል ነው አሜን ያሉ ከፈተና ጀርባ ያለውን ከፍታና ስጦታ አግኝተዋል አብራችሁኝ ስለቆያችሁ ከልብ አመሰግናለሁ አዳዲስ ለሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ ቻው